ሰላም ጤና ይስጥልን። እንደምናላችሁ የገብረ ክርስቶስ ድንቅ ድንቅ የሆኑ የግጥም ስራዎቹን እና ስለ ስዕል ስራዎቹ የሚያወሱ መጣጥፍ እንዲሁም የተለያዩ ውይይቶችን የምናስተናግድበት ገብረ ክርስቶስ ገጽ እነሆ ዛሬ ደግሞ ወዳጃችን ጥሊያንን ከሸገር ምስጋና ይግባው እያልን ያደረሰንን በቀጥታ ገብረ ክርስቶስ ግጥሞቹን ሲያቀርብ ከመድረክ የተቀረጸውን ለእናንተ ለውድ ወዳጆቻችን በባዕድ ሀገር ለምትኖሩ ለአዲሱ ዓመት እንኳን አደረሳችሁ ለማለት እነሆ የክርስማስ ስጦታ ብለናል። በገብረ ክርስቶስ ግጥም እንደምትዝናኑ፣ እንደምትስተማሩ ተስፋለን። ግጥም ነው ከሰባት አመት በኋላ ያለቀ ነው። ሰባት ዓመት ሙሉ ዘመንፍር ነበረ ማለት አደለም ወጣቱ መጀመሪያው ወደ ውጭ ሀገር ሲሄድ በብዙ ሰዎች ላይ ሳይደርስ አልቀረም ውጭ ሀገር ሄዱ ሰዎች አንድ እንስሳት የሚሰበሰቡበት ቦታ ወይም ዙ እዚያ የሚሰበሰቡት እንስሳት ለማየት ሄዳል እንዳጋጣሚ ይሆንና አንድ ወቅት መዳት ገብ ሄዶ ዝንጀሮ ይመለከታል። የውጭ ሀገር ነው። ዝንጀሮውን ተመልክቶ ዞረ። ከኋላው ብዙ ሰዎች ቆመውና ዝንጀሮን ያነጻጽራሉ። ለጊዜ ይነቸዋል እና ግጥም መጻፍ ይሞክራል። የግጥም ስሜት አለው። ሶስት መስመር ብቻ ለጊዜ ይጽፋል። ከዛ በኋላ ሰባት ዓመት ያልፋል። ከሰባት ዓመት በኋላ እንደገና ወደ ውጭ ሀገር ይሄዳል። እንዳጋጣሚ ሆኖ አሁን ማናርኩ ብሎ እንደዚህ ዝም ብሎ ይወድና፣ አሁንም ሆኖ እንዳጋጣሚ ዝንጀሮ ይመለከታል። ዞር ትይ ተውጣ ቁጣ ይገርመዋል። እዚህ ግጥም አንዳንድ ቃላት አሉ። ለምሳሌ ፈረንጅ የሚል ቃል አለ። እሱ እንደዚህ እንደ ስድብ እንዲወጣልኝ አልፈልግም። ደግሞ እንደዚሁም የግድር ሁናት ያለ ለምሳሌ ታባታቸው ይላል። ይህ ሁሉ እንደ ስድብ እንዲወሰድ አልፈልግም። ለምሳሌ እዚህ እንደ ስድብ የተወሰዱት ግጥሞች እንትን ቃላት እዚህ ውስጥ ለምሳሌ አንድ ከብዙ ጊዜ ጀምሮ ሳታውቹ የቀረ ጓደኛ ኖሮ ስታገኙ፣ የታባክ አንተ ውሻ፣ እንደምን ምን ጠፋ አንተ ያ እንደዚህ አይነት ስሜት ነው። አርእስቱ በባዕድ ሀገር ነው። ቦታው ነበረ እንስሳት አራዊት የሚጫወቱበት ቦታው ነበር ፈረንጅ የሚሰማራበት ለማየት ትንግርቱን አዳዲሱን ነገር ትል ወፍ እባብ ሆኖ ባራት እግሩ ሄዶ ዝንጀሮ ላይ ሲደርስ ሰው ሰው የሆነበት ወጣቱ ስፍራውን ዞረ ባይኑ ቃኘው ወጥመዱ ጎበኘው ዝንጀሮ ነበረ ቁጭ ብድግ እያለ ወደሱ እየሮጠ መጣና ዘለለ ሳቀ ተጫወተ ከሌሎቹ መርጦ አተኩሮ ቢያየው እግዚአብሔር ይይለት ዝንጀሮ መሰለው? እንደሰረቀ ሰው አደባባይ ማህል፣ ነጮቹም አፍጠው ይመለከቱታል። ፍንክች ያባሻው ልጅ ወይኑ ሊሰበር፣ እሱም አተኩሮ ይመለከት ጀመር። አተኩረው ሲያዩት አሳማ አይጥ መሳይ፣ ነብርም ድመት ነው እባብ ዘንዶ ቢሆን፣ ፍጥረት ተመሳሳይ ምን ጊዜ

መግዛት ወይ መገዛት ወይም ችሎታ ማመን ችሎታ ማመን ወይ መሄድ በሰማይ ወይም እንደ ድሎች መቆጠር መሬት ላይ ወይም እንደ ሙታን መተኛ ሳይፈሩ ተተናንጓፈሩ ገረመው ደነቀው። ሰው አፈር ነበረ፣ ሰው ሸክላ ነበረ። ሰው የሚንቀሳቀስ መኪና ሆነና ሰው ሆነ ዝንጀሮ መሆን አይነት ብዛት መሆን ምስጢር አለው። ነበረው በአገሩ ሰውነኝ የሚል እምነት እሱም እንደ ሌላው ሲያስብ ያደገበት ናቾቹ አፈጠጡ ሲቃ ያቃጥለው ጀመር፣ አይኑ እየጎረጠ የትሙጫ ሞጮ መቺ ብርዶ አገር ቃጠሎ አይኑ ነበር ሳት ብረታ ሎሎ በአይኑ ገላምጠ በአይኑ አስደነገጠ አይናቸውን ተብረው ሲያቀረቅሩ በወጣ ሽሊና ሲመራመሩ አይኑ አልተሰበረም፣ አይናቸው ተሰብሮ ፊታቸውን ዞረው ሰጡ ጀርባቸውን ሁሉም እያፈሩ ሲለቁ ቦታውን አሮጊት ኮፍጣጣ

ግን ነው አለ ግን ነው፣ ወገን ዘር አይደለም፣ እውቀት ስልጣኔ የጠው ብቻ አይደለም፣ አንድ ለአንድ ሲቋቋም ሰው ሰውን በአንድ በኩል ደግሞ ጥላቻን አፈራ። ምን ያበሻው ልጅ ለምን እንዲህ ኮራ? ምን ነው ምን ቸገረው? ዝንጀሮ ጦጣ ሰው ሲወት ተመሳሳይ ነው ጊዜ ማጣው። ምን ቸገረው? ምን ነው ጦጣ ነው ዝንጀሮ፣ አህያ ነው ፈረስ፣ በዳሳማ ውሻ ምን ነው ምን ቸገረው? ሲያለው ቢለው ኩራት ህይወት ትግል ብቻ ኑሮ ብቻ አይደለም፣ ግጭት ነው ጦርነት፣ ሞት ነው የመረረ መብለጥ ወይ መበለጥ። መኖር አለመኖር ጉሮሮ ሲጨበጥ ምራቁ እያጠረ ዓይኑ እምባ አቀረረ። ብስጭት አይደለም እልኩ ነበረ። ነገሩን መዘነው የርጎ ዝንብ የርጎ ዝንብ ያለ ቦታው ሄዶት የሚጋፋበት ባዕድ አለ ባዕድ ያልተወለደበት ጥርስ ያልነቀለበት እትብቱ ዘመዱ ያልተቀበረበት ባዕድ መሬት ባዕድ ዓይኑ ውሃ ሆኖ ቦታው ጭጋግ ለብሶ ባሳብ እየዋኘ ሄደ ተመልሶ፣ አገሩ ናፈቀው። አሁን ይህን ጊዜ ዓደይ አበባ ነው፣ ደማቅ ሰማያዊ ወሩ መስከረም ነው። አጭር ነበር ጉዞው የሄደው ባሳቡ፣ ወዲያው ተመለሰ፣ ዓይኑ አቀረረ። መጀመሪያው ክፍል